ባሳለፍነው አንድ ወር ውስጥ ብቻ 53 ሹፌርና ረዳቶች ታግተዋል ተባለ። ከሰሞኑ የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቆይታ ኢትዮጵያ ውስጥ ሰው ወደሚፈልግበት በነጻነት የሚንቀሳቀስበት ሁኔታ መፍጠር ተችሏል ብለው ተናግረው ነበር። ቃላቸውን ለመገናኛ ብዙሃን የሰጡት የተለያዩ አሽከርካሪዎች ግን የኮሚሽነር ንግግር በየዕለቱ የሞትና እገታ ሰለባ የሆንን ሹፌሮችን ቅር አሰኝቶናል ብለዋል። ቃለመጠይቁን ስሰማ በቅርቡ ታግተው የተገደሉትን በቅርበት የማውቃቸው ረዳትና ሹፌሩን እያሰብኩ እምባ ተናንቆኝ ነበር ያለ አንድ የሀገር አቋራጭ የጭነት መኪና አሽከርካሪ ትልልቅ ሀገራዊና የህዝብ አደራ ጭምር ይዘው ከቦታ ቦታ ለሚዘዋወሩ አሽከርካሪዎች አሁንም ተገቢው ክብርና ጥበቃ ሊደረግላቸው ይገባል ብለዋል። ሹፌርና ረዳት አልፎ አልፎም ከነ ሙሉ ተሳፋሪዎች በሚታገቱባት በሚገደ ገደሉባትና ታፍኖ ተወስዶ ከፍተኛ የገንዘብ መጠን እየተጠየቀ ቤተሰቦቻቸው በአደባባይ ልመና በሚወጡበት በዚህ ወቅት ይህ ዓይነት የተጋነነ መግለጫ መሰጠቱ ሁሉንም ሹፌሮች ያሳዘነ ነው ያሉት አሽከርካሪዎች ይህ መግለጫ በተሰጠበት ዕለት ሳይቀር ከሶስት በላይ እገታዎች ነበሩ ሲሉ ተናግረዋል። የት ነው እኚህ እገታዎች የተፈጸሙት? በሚል ለተነሳላቸው ጥያቄ ማንኩሳና ቡሬ መሀል፣ እንዲሁም ጎንደር አካባቢ መሆኑን ገልጸዋል። የጣና ከባድ አሽከርካሪዎች ማኅበር በሰጠው ቃል ኮሚሽነር ጄኔራሉ ቃል ቃለ ምልልስ ካደረጉበት ወደ ኋላ ከ25/08/2017 እስከ 21/09/2017 ዓ/ም ባሉ 27 ቀናት ውስጥ ብቻ 53 ሹፌር እና ረዳቶች ታግተው መወሰዳቸውን ገልጿል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም፣ እኛ መንፈሳውያን ነን ሲሉ ቅዱስነታቸው አሳሰቡ። ብጹዕ ቅዱስ ፓትሪያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት አስገነዘቡ። ዛሬ በቅዱስ ሲኖዶስ ምልአተ ጉባኤ የተመረጡት ጠቅላይ ስራ አስኪያጅ ብጹዕ አቡነ ሳዊሮስ እና የቅዱስ ሲኖዶስ ዋና ጸሐፊ ብጹዕ አቡነ ዲዮስቆሮስ የአቀባበል መርሃ ግብር ተደርጎላቸዋል። በዚሁ መርሃ ግብር ላይ ብጹዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትሪያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም እርሱ ወእጨ ወእጨጌ ዘመን በረተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። አለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉ አስገንዝበዋል። ጋሻና ቅል ለየቅሉ ይሰለል እንደሚለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ተናግረዋል። አያይዘውም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በአቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተ ክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋዊ ከፋ ይሆናል ያሉት ቅዱስነታቸው፣ ይህን በመገንዘብ ቤተ ክርስቲያናችንን በቀና መንገድና በመንፈሳዊነት መምራት ይኖርብናል ሲሉ አጽንዖት ሰጥተው አስገንዝበዋል። ሰላም የሚገኘው ከሰላማዊቷ ቤተ ክርስቲያን ነው ያሉት ብፁዕ ወቅዱስ ፓትርያርኩ ከቤተክርስቲያን ክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን በግንዛቤ ውስጥ በማስ ያስገባት ለሀገራችን ሰላም የበኩላችንን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳዊያንን እግዚአብሔር ሲፈጥረን ንጹሐን አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ተጠባቂዎች የሆን ነው ያሉት ቅዱስነታቸው፣ እኛ ጠባቂዎች መሆናችንን አውቀን የጠባቂነት ሚናችንን ከጥላቻና ከዘረኝነት በራቀ መንገድ በመፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጸዋል። በመጨረሻም አሁን ለተመረጡት አባቶች የእግዚአብሔር አምላክ ጽናትንና ብርታትን ይስጠልን። የአገልግሎት ጊዜያቸውን ጨርሰው የተሰናበቱትን አባቶችም እግዚአብሔር አምላክ በቸርነቱ ይጠብቅልን፣ ስራዎቻቸውን ሁሉ ይባርክ በማለት መርሃ ግብሩን በጸሎት አጠናቀዋል።